በዓለም ላይ ከሚወለዱ አንድ ሺህ ልጆች መካከል አንዱ ከዳውን ሲንድረም ጋር እንደሚወለድ ዓለም አቀፍ ጥናቶች ያመላክታሉ። ብዙ ጊዜ ከዳውን ሲንድረም ጋር የተወለዱ ልጆች እንደ ኩዮቻቸው ከቤት ወጥተው የሚገባቸውን ከማግኘት ይልቅ ሲገለሉ ይስተዋላል። የዚህ ችግር ተጠቂ ልጅ እናት የሆነችው ዘለቃሽ ደበበ ብዙ መገለሎችን አስተናግዳለች። ሶስተኛ ልጇ የሆነው ቤከንቸርነት የወራት ሕፃን እያለ ነበር የዳውን ሲንድረም ተጠቂ እንደሆነ ያወቀችው። በወቅቱ ለመ መቀበል መቸገር ለምን በእኔ ይህ ሆነ የሚል ጥያቄ ሁሉ ፈጥሮባት ነበር። መጀመሪያ ያው እንደ ማንኛውም ወላጅ ጥሩ ስሜት አልተሰማኝም ነበር። ቢያንስ እስከ ሁለት አመቱ በጣም እያዘንኩ ነበረ። ከዛ በኋላ ምክንያቱም ብዙውን ጊዜ እንደዚህ አይነት ልጆች ሲወለዱ የእግዚአብሔር ቁጣ ነው፣ እርግማን ነው የሚለው ነገር ነበረ ውስጤ እንትን ያለው። ልጇ ሁለት አመት እስኪሞላው ድረስ መቀበል አቅቷት እንደነበር የምታነሳው እናት በጊዜ ሂደት ግን ልጄ ስጦታዊ እንደሆነ አመንኩኝ ትላለች። በተለይም እድሜው እየጨመረ ሲመጣና በትምህርት ቤት ውስጥ ባገኘው ድጋፍ ለውጡን መመልከት እንደቻለች ታነሳለች። ማለት እድገቱንና ለውጡን እያየሁ ስመጣ እጅግ በጣም ነው የተደሰቱት ምክንያቱም ብዙ እንድሰራበት አድርጎኛል፣ ብዙ እንዳመሰግንበትም ደግሞ አድርጎኛል። ቤተሰብ ብቻ አይደለም። ማለት አሁን አንዳንድ ቦታ የምናየው ነገር አለ። እነዚህን ልጆች ይዘን በምንወጣበት ጊዜ ይሄ ከንፈር እየመጠጡ ምን እያሉ ማለፍ ብቻ ሳይሆን በቃ ልጆችን እንዲያበረታቱ አንተ ጎበዝ ነህ፣ አንተ ጠንካራ ነህ፣ መስራት ትችላለህ ቢሏቸው ከዚህ በላይ ሊሆኑ ግን ይችላሉ። ልክ እንደ ወይዘሮ ዘለቃሽ ሁሉ ከዳውን ሲንድረም ጋር የተወለዱ ልጆች ያላቸው ወላጆችና ልጆች በትላንትና ዕለት የዓለም የአእምሮ እድገት ውስንነት የዳውን ሲንድረም ቀንን በጋራ አክብረዋል። ከዳውን ሲንድሮም ጋር የተወለዱ ልጆች በትኩረት ከተሰራባቸው መማር፣ መስራት፣ መለወጥ የሚችሉ ናቸው ሲሉ ሌሎች ወላጆችም ተናግረዋል። ሁለተኛ ልጅ ነች። በቃ እኔ ደስ ነው የሚለኝ፣ በጣም ደስ ነው እሷም በጣም ለእኔ ደግሞ ፍቅር አላት። ስለዚህ እኔም ደግሞ ያው ለእሷ ያለኝ ፍቅር በጣም እንትን ነው። ትምህርት ቤት ዝም ብለን ያው ኖርማል ጋር አስገባናት። ከልጆች ጋር ስትል መናገር አፏን አሁን ፈታለች። ተመስገን አሁን ብዙ ለውጥ አላት የትምህርት ቤት ከገባ ጀምሮ እንትን ይላል በራሱ በእጁ ይበላል። ልብሱ ማውለቅ ራሱ መቀየር ይችላል። ጫማውን እራሱ ማድረግ ይችላል። ጥሩ ነው በቃ ይሄንን አግኝቼበታል አይቼበታል። በመርሃ ግብሩ ላይ ተሳታፊ የሆኑት ከዳውን ሲንድረም ጋር የተወለዱ ልጆች ወላጆች የዳውን ሲንድረም ቀን በየዓመቱ መታሰቡ ለዓመታት ተደብቀው በቤት ውስጥ የቆዩ ልጆች እንዲወጡ ብሎም ማህበረሰቡ ስለ ጉዳዩ ያለውን ግንዛቤ ለማስተካከል ትልቅ አስተዋጽኦ አለው ብለዋል። በየአንዳንድ ድሮ በተለይ በፊት ያው እንደ ሌላ በሽታም ወይም እንደ ከእግዚአብሔር ቁጣ ተደርጎ ምልስ ስለሚወሰድ ደግሞ እኔም በኒ ባለሁት እስካሁን በማውቀው እንትን እንኳን እንደዚህ ይሄ በጣም ትልቅ ለውጥ ነው። እኔ በጣም ደስተኛ ለምን ብትል ለሌላው ሌላው እንደዚህ ማውጣቱ አንዱን አንዱ እያየ ትልቅ ለውጥ አለ። ገባሽ በጣም ነው ደስ ያለኝ። አብሶን ለህብረተሰቡ ግንዛቤ በእውነት እንደዚህ አይነት ልጆች ይዘን በምንወጣበት ሰዓት በቃ መጠቋቆሚያ በቃ ልክ እንደ ልዩ ፍጡር ነው የሚያዋቸው በየመንገዱ ማለት ነው። በቃ እኔ ደግሞ ይሰማኛል በጣም ለምን ለምን እንደዚህ ይሆናል እላለሁ። በቃ በቃ ምን ክብካቤ ፍቅር እንዲሰጣቸው ይህንን ነው ምለው። ከምንም በላይ እንደ ሌሎቹ ልጆች እኩል በቃ እሱን ነው ምለው። ዲቦራ ፋውንዴሽኖች በሚያነቃቁት ፕሮግራም በሚሰጡት አንዳንድ ማስታወቂያዎች እነሱን በማየት የተለያየ ነገሮችን ከነሱ እየተማረ ብዙ እንድን አሁን ዘንድሮ ለአምስተኛ ጊዜ ነው ሲከበር። ስለዚህ ተሳታፊ በመሆናችን በጣም ደስተኛ ነን። ግን ምናልባት ለዲቦራ ፋውንዴሽን መልእክት የማስተላልፈው ነገር መሀል አካባቢ ቢኖራቸው፣ ምክንያቱም ያሉት እነሱ ለገጣፉ አካባቢ ነው። መሀል አካባቢ ለምሳሌ ወደ ለሳሪስ ሀና ማርያም፣ ወደ ላፍቶ፣ እነዚህ ብራንቾች ደግሞ ቢኖራቸው እነዚህ የተደበቁ ልጆች ይበልጥ ይወጣሉ ብለን ተስፋ እናደርጋለን።